ዘካሪ መካሪ የሃይማኖት አባቶችና የሀገር ሽማግሌዎች ለዘላቂ ሰላምና ልማት በሚል መሪ ሀሳብ ከደሴ ከተማ የሃይማኖት አባቶችና የሀገር ሽማግሌዎች ጋር ውይይት ተካሂዷል በውይይቱ በከተማው እየተከናወኑ ያሉ ሥራዎች የከተማውን ገጽታ የቀየሩና ህብረተሰቡን ተጠቃሚ ያደረጉ የህዝብ ጥያቄ ምላሽ የሰጡ ናቸው ሲሉ የመድረኩ ተሳታፊዎች አስተዳደሩን አመስግነዋል ሊቢያን እያየን ነው ፍልስጤምን እያየን ነው ምንድነው ያተረፉት ህዝብ ማለቅ ንብረት መውዴም ስለዚህ አሁንም ሀገራችን ከዛ የተሻለ ብትሆንም ከዚህ የተሻለ ለመስራት ግን መበርታት አለብን መጀመራቸውን ሳንሰማ ሲመረቁ የምናያቸው በርካታ የሆኑ ሜጋ ፕሮጀክቶች አሉ እኔ ይሄ መንግስት በውስን ሪሶርስ በውስን ሪሶርስ በጣም ውስብስብ በሆነ ችግር ውስብስብ በሆነ ጦርነት መካከል ሰፊ የሆነ ስራ የሚሰራ መንግስት ነው እንደ ከተማም ቢሆን የምናያቸው አጠቃላይ ልማቶች የመንገድም ሆነ የኮሪደር፣ የገበያ ማዕከልም ሆነ የተማሪዎች ምገባ፣ የዳቦ ፋብሪካም ሆነ ሞሰብ አንድ እነዚህ በጣም ትላልቅ የሆኑ ሰፊ ልማቶች ናቸው። ይህን አምነን አመስግነን ካልተቀበል የቱን ነው ልናመሰግን የምንችለው? እኔ ለዚህ አመራር ከፍተኛ አድናቆት ነው ያለኝ። ታጣቂ ኃይሉ ወላጆቹንና የሀገር ሽማግሌዎችን በመስማት ወደ ቀየው ተመልሶ እየተከናወነ በሚገኘው የአካባቢ ልማት እንዲሳተፍ ጥሪ አቅርበዋል። እንደ ሀገር ሽማግሌ ግን ከኔ የሚጠበቀው ለምሳሌ ልጅ ፋኖ ነበር፣ መልሻለሁ፣ ወደ ቤት አስገብቻለሁ። ኢትዮጵያ ለእኔም ለሱም ታገለግለናለች። አሁን ጫካ ያለውም ጫካ ያለውም ቢሆን ሀገር ያስፈልገዋል፣ ለመዋጋትም ለመደራደርም። ስለዚህ አሁን ደግሞ ጊዜ እድሜ ሰጥቶኝ እንኳንም እኔን በቃ አሰብ ከኢትዮጵያ ውጭ ሆነ። የሀውሳ አውራጃ እኮ ነው። ሀውሳ ሀውሳ እዚህ የወሎ ክፍለ ሀገር የመቶ ዘመን ታሪክ አይደለም፣ የትናንትና ታሪክ ነው። ንብረት የተወሰደብኝ ብሎ የሚጮህ ወሎ አላሁን ሊኖር ይገባል። ከእንግዲህ ግን የደሴ ከተማ አስተዳደር ተቀዳሚ ምክትል ከንቲባ ሳሙኤል ሞላልኝ የሰላምን አስፈላጊነት ትውልዱ እንዲገነዘብ የሃይማኖት ተቋማትና የሀገር ሽማግሌዎች ሚና የማይቋረጥና የላቀ ስለመሆኑ አስገንዝበዋል። የሃይማኖት አባቱም ስለ ሰላም ሲመክር፣ ምሁሩም ስለ ሰላም ሲመክር፣ የሃይማኖት አባቱም ስለ ጥላቻ ሳይሆን ስለ መከፋፈል ሳይሆን ስለ አንድነት ስለ ሰላም ሲመክር፣ ስለ አብሮነት ሲመክር ስለ ፍቅር ሲመክር ሃይማኖት አባቶች የሀገር ሽማግሌዎች ቁጭ ብለን ተረዳርተን ተግባብተን ይህንን አጠናክሮ ለመቀጠል ሁላችንም የየ ድርሻችን እንድንወጣ ነው። ይሄ መድረክ እንደ አሚኮ ዘገባ በመድረኩ ወቅቶ የሚጠይቀው አርበኝነት ለሀገር ሰላምና ብሔራዊ ጥቅም መከበር ትውልዱን ማንቃት በመሆኑ የሃይማኖት አባቶችና የሀገር ሽማግሌዎች ኃላፊነታቸውን እንዲወጡም ተመላክቷል።